በዜና መጽሔታችን የቢዝነስ መረጃዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። የተወዳጁ ተመልካቾቻችን ከመረጃዎቹ ጋር ደግሞ ባልደረባዊ ፈትያ ሙሀመድ እዚህ ስቱዲዮ ትገኛለች። ፈትያ እንዴት አለሽ? ሰላም እንዴት ቆየሽ? ሰባ ይመስገን፣ ሰላም ነኝ። አየር ሰዓት ላይ አመሰግናለሁ። እንዴት ዋላችኋል የተከበራችሁ ተመልካቾቻችን? ከኩለ ቀን የቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። መንግስት ለአምራች ኢንዱስትሪ በሰጠው ትኩረት ዘርፉ የተነቃቃ መሆኑን የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ገለጹ። የአምራች ኢንዱስትሪ ዘርፉ የኢትዮጵያን ብልጽግና ለማረጋገጥና መዋቅራዊ ሽግግርን ለማምጣት ወሳኝ መሆኑንም ገልጸዋል። ጌታቸው ገደፋው ተጨማሪ አለው። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ለኢዜአ እንዳሉት በዘርፉ የአሰራር ስርዓት ማሻሻያዎችና እንደ አፍሪካና ቀጠና ተወዳዳሪ የሚያደርግ አዲስ የኢንዱስትሪ ፖሊሲ ተዘጋጅቷል። ማሻሻያውን ተከትሎ አምራች ኢንዱስትሪ ዘርፉ የነበረበት የውጭ ምንዛሬ ችግር እንዲፈታ ያስቻለ መሆኑን ገልጸዋል። ከፌዴራል እስከ ክልልና ከተማ አስተዳደር እየተካሄደ ያለው የኢትዮጵያ ታምርት ንቅናቄ የኅብረተሰቡን ግንዛቤ ማሻሻልና የአምራች ኢንዱስትሪ ዘርፍ ችግሮች በቅንጅት እንዲፈቱ እያደረገ መሆኑን ጠቁመዋል። ንቅናቄው ተዘግተው የነበሩ ኢንዱስትሪዎች ወደ ስራ እንዲገቡ ኢንዱስትሪዎች የማምረት አቅም እንዲሻሻል የገበያ እድል ለመፍጠርና አዳዲስ ኢንቨስትመንትን ለመሳብ አስተዋጽኦ ማበርከቱን ገልጸዋል። ባለፉት ሶስት ዓመታት የኢንዱስትሪዎች የማምረት አቅም ከ46 በመቶ ወደ 61.2 በመቶ ማደጉን ያስረዱት፣ የኢንዱስትሪዎች የማምረት አቅም ወደ 46 ፐርሰንት ነው የነበረው፣ አሁን ላይ 61.2 አምጥቷል። በዚህ ባለፉት ሶስት ዓመታት በቅንጅት ይሄ የአምራች ኢንዱስትሪ ዘርፉ ችግር እየተፈታ በመምጣቱ የማምረት አቅም አጠቃቀማቸው መሻሻል ችለዋል። ሁለተኛ ላይ የስራ እድል ፈጠራ ነው። አሁን አምራች ኢንዱስትሪ ዘርፉ ዋና የምንፈልግበት የስራ እድል ፈጠራው ነው። አሁን የሚፈጥሩት የስራ እድል እየተሻሻለ መጥተዋል። ለምሳሌ በአመት ወደ 235 ሺህ የስራ እድል ይፈጥራሉ። ይሄ በሂደት ሄዶ አመት እስከ 800 ሺህ የስራ እድል መፍጠር ይኖርባቸዋል። ስለዚህ አሁን የስራ እድል እየፈጠሩ ነው። ተኪ የኢንዱስትሪ ምርቶች ላይ ውጤታማ ተግባራት መከናወናቸውንና ባለፉት ዘጠኝ ወራት ሶስት ነጥብ አንድ ቢሊዮን ዶላር በሀገር ውስጥ መተካት መቻሉን ገልጸዋል። የሀገር ውስጥ የገበያ ድርሻ ከነበረበት ሰላሳ በመቶ ወደ አርባ አራት በመቶ ማደግ መቻሉንም ነው የተናገሩት። ውጭ ይገቡ የነበሩ በምርቶች በተለያየ በጨርቃ ጨርቅ ማንሳት እንችላለን። በብረትና ኢንጂነሪንግ በምግብና መጠጥም ስናነሳ በብዛት ያላቸው ሀገር ውስጥ መተካት ችለናል። ይሄ በብር ሲተካ በዘንድሮ ዘጠኝ ወር ወደ ሶስት ነጥብ አንድ ቢሊዮን የአሜሪካ ዶላር ሀገር ውስጥ ተክተናል። ይሄ የገበያው ድርሻ ከነበረበት 30 ፐርሰንት አሁን ወደ 44 ፐርሰንት ደርሰናል። የሀገሪቱን እድገት ቀጣይነት ያለው ተወዳዳሪና አስተማማኝ ለማድረግ የአምራች ኢንዱስትሪ ዘርፉ ወሳኝ ነው ብለዋል። ለዚህም በዘርፉ ያለውን ኢንቨስትመንት ማሳደግ እንደሚጠበቅ ተናግረው የአገልግሎት አሰጣጥ ጥራት ማሻሻል ኢንቨስትመንትን ለማሳደግ ያስፈልጋልም ነው ያሉት። መንግስት ለአምራች ኢንዱስትሪ ዘርፍ በሰጠው ትኩረት አሁን ላይ ዘርፉ እየተነቃቃ መሆኑንም አብራርተዋል። ያለን የሰው ኃይል ያለን የተፈጥሮ ሀብት ያለን ገበያ ኢትዮጵያ እንደ ሀገር ትልቅ ገበያ ነች ራሷና በቀጠናችን ያለን ተወዳዳሪ የፖሊሲ ሪፎርሚስት የሆነ መንግስት ስላለን ወደፊት በእርግጥ አምራች ኢንዱስትሪ ዘርፉ ተወዳዳሪ ለምንፈልገው ብልጽግናና ለመዋቅራዊ ሽግግሩ ትልቅ እንደ እርሾ ሆኖ ሊያገለግል የሚችል ጅማሮ ነው ያለን ማለት ነው። የሚዲያና የሕዝብ ግንኙነት መሪዎችና ባለሙያዎች በፋይናንስ አስተዳደርና አሰራሮች ላይ የሚስተዋሉ ክፍተቶችን ለማረም ሚናቸውን እንዲወጡ የአማራ ክልል ገንዘብ ቢሮ ጥሪ አቀረበ። ቢሮው በሚዲያና ህዝብ ግንኙነት ባለሙያዎች በፋይናንስ አስተዳደርና ግልጸኝነት ላይ ያተኮረ ስልጠና ሰጥቷል። በቃሉ ፈረደ። ስልጠናውን በንግግር የከፈቱት የአማራ ክልል ገንዘብ ቢሮ ኃላፊ ዶክተር ጥለው ማሪ ስልጠናው ለሚዲያ አካላት በፋይናንስ አስተዳደር አሰራሮች ላይ ግልጸኝነት ለመፍጠር ያለመ ነው ብለዋል። የሚዲያ አካላትና በየተቋማቱ የምትገኙ የሕዝብ ግንኙነት አመራሮችን እዚህ ጠርተን ማወያየት ይፈለግ ነው። አንድም ለቀጣይ ለ2018 በጀት ዓመት የበጀት ዝግጅት ወቅት በመሆኑና ለቀጣይም የሚያገለግል ስለሆነ እንደዚሁም ለ2017 ለቀሪ ወራቶች ያለን የቢሮችን የፋይናንስ አሰራርን በተመለከተ ግልጸኝነት ለመፍጠር ነው። የቢሮው የህዝብ ግንኙነት ኃላፊ አቶ ደሳለኝ አለምነ በበኩላቸው ስልጠናው የሚዲያ አካላት በፋይናንስ አስተዳደር ዙሪያ በሚሰሯቸው ተግባራት የገንዘብ ቢሮንና የባለበጀት መስሪያ ቤቶችን አሰራሮችን በውል ተረድተው ሚናቸውን እንዲወጡ አቅም የሚፈጥር ነው ብለዋል። የገንዘብ ቢሮና የባለበጀት መስሪያ ቤቶችን ሚና በአግባቡ በመረዳት በመገንዘብ ይህንኑ መሰረት ያደረገ የሚዲያ ሽፋን ለህዝቡ ማድረስ መቻል አለባቸው። በየተቋሙ የሚፈጠር ብልሹ አሰራር፣ የሀብት ብክነት በሚያጋጥምበት ጊዜ ይህንኑ ማጋለጥ አለባቸው። እንዲስተካከል የበኩላቸውን ሚና መወጣት አለባቸው በስልጠናው የተሳተፉት የአማራ ክልል መንግስት ኮሚኒኬሽን ምክትል ቢሮ ሀላፊ ወይዘሮ ትብለት መንገሻ ና የአማራ ክልል ባህልና ቱሪዝም ቢሮ የህዝብ ግንኙነት ሀላፊ አቶ አበበ ንቢያለ በሰጡን አስተያየት የሚዲያና የህዝብ ግንኙነት አመራሮችና ባለሙያዎች በፋይናንስ አስተዳደር አሰራሮች ላይ ግልጸኝነት ኑሯቸው መረጃዎችን ለህዝብ ተደራሽ እንዲያደርጉ አቅም የሚፈጥር ስልጠና መሆኑን ነው የገለጹት ኮሚኒኬሽን የሚዲያና ህዝብ ግንኙነት ዘርፉ የህዝብ ጆሮ አይንና ጆሮ ሆኖ የሚያገለግል ለህዝብ መረጃን ተደራሽ የሚያደርግ ኃይል ነው። ይህንን ኃይል ደግሞ በመረጃ ማጠናከር በፋይናንስ አሰራር አጠቃቀምና አስተዳደር እንዲሁም ከተጠያቂነት ጋር ተያይዞ ስልጠናውን መስጠት በተገቢው መንገድ የፋይናንስ መረጃዎች ለማህበረሰቡ ተደራሽ ለማድረግ አጋዥ ነው ሊሆን የሚችለው፣ አስፈላጊውን መረጃ እንዲደርሰው ማድረግ ይጠበቃል ማለት ነው። ከሚዲያ አካላትና ከህዝብ ግንኙነት ሰዎች መረጃው ለህብረተሰቡ ደረሰ ማለት ህብረተሰቡ ምን ያህል በጀት እንዳለው ያውቃል። ምን ያህል በጀት ለምን እንደተመደበለት ያውቃል። ይህን የተመደበ በጀት በአግባቡ ስራ ላይ ስለመዋሉና ና ህብረተሰቡን ሊለውጡ የሚችሉ መሰረተ ልማቶች ላይ ስለመዋላቸው ያረጋግጣል ማለት ነው። የቢሮ ኃላፊ ዶክተር ጥላው ማሀሪ ከፋይናንስ አስተዳደር ግልጸኝነትና የተጠያቂነት ስርዓቱ ጋር የሚያጋጥሙ ችግሮችን ለመፍታት ሚዲያው አሰራሮች በመገንዘብ ለህብረተሰቡ ትክክለኛ መረጃዎችን ለማድረስ መስራት አለበት ብለዋል። ፋይናንስን በማስተዳደር ሀብትን በማስተዳደር በኩል ሙሉ ተግባርና ኃላፊነት ሰጥቶታል። ለዚህ ያንን በመፈጸም በኩል ያሉ ክፍተቶችን እያስተካከሉ በመሄድ ረገድ የገንዘብ ተቋሙ ብቻ ሳይሆን ሚዲያውም ማገዝ መቻል አለበት። እናንተ የህዝብ ግንኙነቶችም ልታግዙ ይገባል ማለት ነው። ለዚህ ይሄንን እናንተ የተቋም ኃላፊዎችን መረጃ በመስጠት በኩል አጠቃላይ ደግሞ ስለ ተቋሞቻችሁ ለህብረተሰቡ ኮሚኒኬት በምታደርጉበት ጊዜ ግልጽ የሆነ መረጃ እንዲሰጡ እነዚህን የፋይናንስ አስተዳደር አሰራሮችን በደንብ መገንዘብ መረዳት ያስፈልጋል ማለት ነው። ባለበጀት መስሪያ ቤቶች ህግና አሰራርን ተከትለው እንዲፈጽሙና የሚዲያ ተቋማት ግንዛቤ በመፍጠር አስተዋጽኦ እንዲያበረክቱም ጥሪ ይቀርቧል።